ለአንድ አገር ዘላቂነት ያለው ሰላምን ለማስፈን የጸጥታ አካላት ከህብረተሰቡ ጋር በቅንጅት መስራት ዋናው የመፍትሄ መንገድ መሆኑ የሚታመን እውነታ ነው። ወንጀልን በመከላከል ረገድ ያለ ህብረተሰቡ ተሳትፎ ውጤታማ መሆን ፈጽሞ አይታሰብም። በመዲናችን አዲስ አበባ ባሉ ክፍለ ከተሞች የጸጥታን ስራን ያግዛሉ በማለት በፓትሮል ቅኝትና በሌሎች አደረጃጀቶች ፖሊስ ከህብረተሰቡ የተወጣጡ በጎ ፈቃደኞችን በማደራጀት እየሰራ ይገኛል። በቅርቡ 11ኛ ክፍለ ከተማ በመሆኑ የተመሰረተው ለሚ ኩራ ክፍለ ከተማ የከተማ ማስፋፊያ አካባቢ መሆኑ ይታወቃል። ይህንን ተከትሎ በተለያየ ጊዜ ወንጀል ፈጻሚዎች በመሰረተ ልማትና በሌሎች ንብረቶች ላይ የስርቆት ወንጀል ለመፈጸም ትኩረት ሰጥተው ሲንቀሳቀሱ ይስተዋላል። አካባቢው ላይ ፖሊስ ከህብረተሰቡ ጋር ተቀናጅቶ በመስራቱ አሁን ላይ ወንጀል ፈጻሚዎችን በቁጥጥር ስር እየዋሉ ይገኛሉ። የለሚኩራክፍለክ ክፍለከተማ ፖሊስ መምሪያ ህብረተሰቡን ባሳተፈ የጸጥታ ስራ ስኬታማነትን ሁለት መቶ ለሚሆኑ የፓትሮል ቅኝት አባላት የደንብ ልብስ ያዘጋጀ ሲሆን ከዚህ በተጨማሪም በተለያየ ጊዜ በልማት ምክንያት ከሚኖሩበት አካባቢ ተነስተው ወደ ክፍለ ከተማ የመጡ ነዋሪዎችንም ያሳተፈ መጠነ ሰፊ ስራን እያከናወነ ይገኛል። ህብረተሰቡ አካባቢ ወቶ መጠበቅ በሚችልበት አካባቢ ላይ የራሱ ወቶ የሚጠብቅበት ሁኔታ አለ። ከዛ ባሻገር ደግሞ ቅጥር ጥበቃም ቀጥሮ የሚያስጠብቅባቸው ሁኔታዎች አሉ። ሌላው የህብረተሰባችን ክፍል ቅኝት ፓትሮል የምንለው ነው። ይሄም ቅኝት ፓትሮል የምንለው የህብረተሰብ ክፍል አካባቢውን ኖቶ በመጠበቅ በሌሎችም ሁኔታዎች እያገዘን ያለ መሆኑን የሚያሳይ ነው። በተለይ እንደ ጎሮ ወረዳ ዘጠኝ እነዚህ የቅኝት ፓትሮሎች ወደ ሁለት መቶ የሚደርሱ ናቸው። የደንብ ልብስ ተሰፍቶላቸው በአግባቡ ጸጥታውን ከኛ ጋር ሆነው የሚጠብቁ ናቸው። ኦረንተሽን እየተሰጡ ይሰማራሉ። ከዛ በተጨማሪ ተጠርጣሪን እጅ ከፍንጅ በመያዝ ምስክር በመሆን መረጃ በመስጠት አካባቢያቸውን ወጥተው በመጠበቅ መብራት በማስበራት የራሳቸውን አስተዋጽኦ እያደረጉ ይገኛሉ። ከዚህ በተጨማሪ አራብሳ ፖሊስ ጣቢያ ወረዳ ስድስትም እንደዚሁ በሌሊቱ ክፍለ ጊዜ አካባቢያቸውን ወጥተው የሚጠብቁ የህብረተሰብ ክፍሎች አሉ። በተለይ በተለይ በልማት ከመሀል ከተማ ተነስተው ወደዚህ አካባቢ ለኑሮ የመጡ የህብረተሰብ ክፍሎች ሲሆኑ አሁን የገቡበት አካባቢ ገና እየተደራጀ ያለ ኮንዶሚኒየምም ሁሉም ሰው ያልገባበት ስለሆነና መሰረተ ልማትም ያልተሟላበት ቦታ ስለሆነ እዛ መሀል ከተማ በነበሩ ጊዜ በተሟላ ቦታ ላይ ነው ወጥተው አካባቢያቸውን ሲጠብቁ የነበሩት እዚህ ደግሞ ገና ያልተሟሉ ነገሮች ስላሉ ከዛ በበለጠ ተጠናክረው አካባቢያቸውን መጠበቅ የግድ ስለሚላቸው ነው። እንግዲህ ቀን ስራ ውለው መጥተው እንደገና ደግሞ በማታው ክፍለ ጊዜ ደግሞ አካባቢያቸውን እየጠበቁ የእኛንም ስራ እያቀለሉ ያሉበት ሁኔታ ነው ያለው ማለት ነው። ፀጥታ ስራ ላይ ድጋፍ እንዲያደርጉ የማስተባበር ስራዎች፣ በዚህም ደግሞ በርካታ ውጤቶች እየተገኙ ያለበት ሁኔታ ነው ያለው እንደ ወረዳችን ከዚህም አልፈው የገለልተኛ አማካሪ ቡድን የማማከር ስራው በቀጠና ውስጥ ያለው በብሎካች ውስጥ ያለው እያንዳንዱ ቤት ውስጥ የሚፈጸሙ ነገሮች እንደ ስጋት የሚቆጠሩ ነገሮች ሲኖሩ ከፖሊስ ጋር በመነጋገር መረጃ በመስጠት ግንባታዎች በማስገንባት በርካታ ስራዎች ላይ የሎጂስቲክ ስራዎቹም የማሟላት ስራዎች እየተሰራ ያለበት ሁኔታ ነው ያለው። በገለልተኛ አማካሪ ቡድን ፓትሮል ቅኝትም እንደሚታወቀው በሁሉም ብሎኮች የማደራጀት ስራ ተሰርተዋል። በርካታ ፓትሮል ቅኝቶች አሉ። ቅጥር ጥበቃም ስንመለከት ወደ 360 አካባቢ የሚሆኑ ጥበቃዎች ነው ያሉን። ቤት ሰብሮ ስርቆት፣ መኪና እቃ ስርቆት፣ መኪናም ጭምር ሲሰረቅ የነበረበት ነፍስ ግድያም በአዋሳኝ ቀጠናዎች ላይ የሚፈጽምበት ቀጠና ነው ጥበቃዎች በመኖሩ አሁን በተወሰነ ደረጃ የቀነሰበት ሁኔታ ነው ያለው። የጸጥታው ስራ የጋራ ስራችን ነው በሚል እሳቤ በፓትሮል ቅኝት የተንቀሳቀሱ አካባቢያቸውን የሚጠብቁና ከፖሊስ ጋር ተቀናጅተው የወንጀል መከላከል ተግባር ላይ የተሰማሩ ነዋሪዎቹ አካባቢያቸውን በመጠበቃቸው ተጠቃሚ መሆናቸውን ይናገራሉ። ለሌት ማታ እስከ ስድስት ሰዓት እስከ ሰባት ሰዓት ስንጠብቅ ወደ ሌሊት ዘጠኝ ሰዓት እስከ አስራ ሁለት ሰዓት የመንግስት ሰራተኛ ሴቶች አቅመ ደካሞች ለስራ በሚንቀሳቀሱበት ሰዓት ያንን ሰዓት እየተጠቀመ ሰዓታችን እየቀያየርን በሽፍት ቴሌግራም ቻናል አለን። በዛ እየተጻጻፍን እሱ እንደዛ እየሰራ እንገኛለን። በጨለማ ጸጉረ ልውጦች፣ አረቂ ቤቶች፣ አንዳንድ አልባሌ ቦታዎችን በማዘጋት እና ያው በተሰጠን ቦታ እየጠበቅን እንገኛለን ማለት ነው። ምክንያቱም ያው አገር ላይ ስትኖር አንዳንድ የሚሰሩትን ወንጀሎችም እያየህም ዝምምጥ ስትል ነገ አንተ ላይ እንደሚመጣ ማወቅ አለብህ። ምክንያቱም አገር ስትጸዳ አንተም ጸዳህ ማለት ነው። በሰላም ትሰራለህ፣ በሰላም ትኖራለህ ማለት ነው። ሰላምና ጸጥታውን ለማስከበር ያው የህዝብ ተሳትፎ ነው የሚያስፈልገው። እኛም ሰላምና ጸጥታውን ለማስጠበቅ ወጥተናል። ቤታችንን፣ ንብረታችንን ለመጠበቅ ሁላችንም ተቀናጅተን ወጥተናል። አቅማችን የፈቀደውን ከፖሊስ ጋራም ተባብረን ሰላማችንን ለማስጠበቅ እንሞክራለን። በፊት በጣም አስቸጋሪ ሌቦች ነበሩ። እነሱንም ሁሉ እየያዝነ ከዛሬ ደርሰናል። ዛሬ ደግሞ ነዋሪ ገብተው ነዋሪዎችን በሰላም ለማኖርና ያለ ስጋት ለማንቀሳቀስ ይህን ለእኔ ትልቅ ተስፋ ትልቅ እድል እንደሆነ ነው የምገልጸው። በነዋሪዎች ጥያቄ መሰረት የአካባቢ ቅጥር ጥበቃ ከመቅጠር ባለፈ ሌላ እኩይ አላማ ያላቸው አካላትን በመከታተል የመለየት ስራ እየተሰራ እንደሚገኝ የጎሮ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ማስተባበሪያ ኃላፊ ኢንስፔክተር ቡዛየው አመንሲሳ የገለጹ ሲሆን በቅጥር ጥበቃነት ተቀጥረው የሚገኙ ግለሰቦች በፖሊስ በሚሰጣቸው ስምሪት መሰረት እየሰሩ እንደሆነ ይናገራሉ። አብዛኛው ቅጥር ጥበቃ የሚቀጠረው ከክፍለ ሀገር የመጣው ማህበረሰብ ነው። በአዲስ አበባ ውስጥ ያለው ቅጥር ጥበቃ ራሱን ችለው ቅጥር ጥበቃ ለመቀጠር የሚፈልገው ገበያ ላይ የማግኘቱ ይድሉ በጣም ጠባብ ነው። ይህንን ስጋት ለማስቀረት ምንድን ነው ከጸረ ሰላም ኃይል ጋር ከራሱን ጥቅም ለማሳካት በዚህ ጸጥታ መዋቅር ስር ለመካተት የሚፈልግ ኃይልም እንዳለ ስለምናውቀው በየቀኑ ግምገማ ነው የምናደርገው። በየቀኑ በየቀጠና ኦሪንቴሽን ይሰጣል። በዛውም ልክ ምን ከማን ጋር ይውላል፣ ማማቸውም ጭምር እንፈትሻለን። ከመቅጠሩም ብቻን ሳይሆን ማማዎቹ ማን ነው የሚያርፍበት፣ ከማ ጋር ነው የሚያድሩት፣ ጥበቃው በትክክል የተሰራላቸው ማማ ለጥበቃ አገልግሎት ብቻ ነው የሚለው ነገር ይፈተሻል። ፖሊስ ኦሪንቴሽን ይሰጣል። እርስ በርሳችን ያለውን ሀሳብ እንለዋወጣለን፣ ወደ ስራ እንገባለን። ከዚህ በተረፈ የአካባቢ ኮሚቴ አለ፣ ጥበቃዎችን የሚቆጣጠር በዛ አካባቢ እነሱም በየተራ እየተነሱ ይፈትሻሉ፣ ማለት ነው። እኛም ያለነው ነው ስልክ በመደዋወል ያለውን ነገር መረጃ ቀንም ማታም እንለዋወጣለን። ለህብረተሰቡ ተደራሽ ለመሆን ፖሊስ ልዩ ትኩረት በመስጠት በየቀጠናቸው ደረጃቸውን የጠበቁ ማዕከላትን በማስገንባት በቴክኖሎጂ የታገዘ ጥበቃ የማድረግ ተግባርም እየተከናወነ ይገኛል። አሁን ባለው ተጨባጭ ሁኔታ ወደ 42 ማዕከላት አሉ። ከዛ በተጨማሪ አሁን ጅምር የምንለው ወደ ሰባት ጅምር ማዕከላት አሉ። እነዚህ ማዕከላቶች አሁን በተፋጠነ ሁኔታ እየተሰሩ እስከ ሰኔ 30 ሰባቱንም እንጨርሳለን ብለን እናስባለን። በዘጠኝ ወሩ ወደ ሶስት የሚሆን ገንብተን ወደ ስራ የገባባቸው ሁኔታዎች አሉ። ሌሎች መገንባት ያለባቸውን ደግሞ ህብረተሰቡን እንደዚሁ እያወያየን በህብረተሰቡ ድጋፍ እነዚህን ማዕከላት እየገነባን ለህብረተሰቡ ተደራሽ የመሆኑ ስራ መስራት ይጠበቅብናልና ይሄን እናደርጋለን። መገንባት ብቻ ሳይሆን ለህብረተሰቡ በዚህ በተገነቡ ማዕከላት አገልግሎት መስጠት የግድ ይላል። ጎሮ አካባቢ ላይ ወደ ስድስት ማዕከላት አራት አራት ካሜራ አላቸው። በድምሩ ወደ ሀያ አራት አካባቢ ካሜራ ማለት ነው። እንደዚሁም ደግሞ በአባዶ ፖሊስ ጣቢያ ጂሰበን ላይ እንደዚሁ ካሜራ የተገጠመለት ማዕከል አለ። አሁን ይህንን ወደ ሌሎቹን ማስፋት አለብን የሚል ስራ ነው እየተሰራ ያለውና በሙሉ የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት በካሜራ የሚደገፉ ከሆነ ራሱ የቀጠና ኦፊሰሩ እንኳን ለሌሎች አገልግሎቶች ቢወጣ እዛ አካባቢ ያለውን እንቅስቃሴ በቪዲዮ ቀርጾ ወይም በካሜራ ቀርጾ ማስቀረትና ለዛ ተገቢ ምላሽ መስጠት ይቻላል። እነዚህ ካሜራዎች ግብረ መልሳቸው እዛው ፖሊስ ጣቢያ ላይ ስለሚገኝ በቀላሉ ምን እየተሰራ ነው የሚለውን ነገር ማረጋገጥ የሚቻልበት ሁኔታ ሰፊ ነው ማለት ነው። በግለሰብና በጋራ መኖሪያ ቤቶች አዳዲስ ቤት ተከራዮች ሲገቡ የግለሰቦቹን ማንነት የመለየትና ጅምር ህንጻዎች አካባቢ ተጠግተው የሚኖሩ ሰዎችን በመከታተል መረጃ ለጸጥታ አካላት ከመስጠት አኳያ አበረታች የሆነ ስራ እየተሰራ እንደሚገኝ ተገልጿል። እኔ በአጋጣሚ የዚህ የስድስቱን ፓርሴል ኮሚቴ ነኝ። በተቻለ መጠን አካባቢያችን የሚመጣውን ሰው ጌት እንደመጣ እንጠይቃለን። የሚገባውን መስክ መልሶን ነው የምናስገባው። ግን እንደዚህ አይነት ችግሮች አሉ። የተለያየ ቦታዎች እዚህ አዲስ የተሰሩ ኮንዶሚኒዎች አሉ፣ ባዶ ናቸው። ሰዎች ይገባሉ እና እሱን ደግሞ ከአካባቢው ካለው ህብረተሰብ ጋር ተነጋግረን የመጣውን ነገር ችግር እንፈታለን። ማታ ነው የምንገናኘው። እንደገና ቀን ቀን የምንሰራቸው ስራዎች አሉ። በእርግጥ በየስራችን ፊልድ ላይ ማለት ነው። ስለዚህ ማታ ከአከራይ ጋር አዲስ ተከራይ ሲገባ፣ በነገራችን ላይ አንኳኩቼ ጠይቄ ነው ስለሱ ኢንፎርሜሽን መውሰድ ምፈልገው ማለት ነው። የምፈልጋቸውን ነገሮች ከአከራይ ጋር መጀመሪያ እንትን ልል ና አንዳንድ ኢንፎርሜሽን እነሱ የወሰዱትን ኢንፎርሜሽን ለእኔ እንዲሰጡኝ ይፈልጋለሁ ማለት ነው። ከዛ ቀጠና ላይ ያሉ ሰዎች አሉ፣ ሴንተር ላይ ለነሱ ነግራቸዋለሁ ማለት ነው። ያለውን ጸጉረ ልውጥ ይሁን የገባውን ሰው በሙሉ ማለት ነው። ቅርብ ጊዜ ነው ሞባይል ሰርቆ እዛው ከቤቱ ሳይወጣ ጩኸ እና በአቅራቢያችን ላሉ ፖሊሶች አስይዘናል። ከጸጥታ ጋር ብቻ ትኩረት ሰጥቶ የገባው ሰው ማን ነው፣ ከየት ነው የመጣው፣ ምንድን ነው የሚሰራው፣ ሰላማዊ ሰው ነው አይደለም ብሎ እንዲለይ በእያንዳንዱ ብሎክ ላይ ግንዛቤ የመስጠት ስራዎች እየሰራን ያለ ነው። ይህም ብቻ ሳይሆን የገባ ሰው መታወቂያውም ትክክል ትክክል አይደለም የማረጋገጥ እንደ ወረዳችን ካለው ከጸጥታ ጋር ያለው ከጸረ ሰላም ኃይል ጋር ያለው ስጋት አንጻር ገናም መስራት ያለንባቸው ስራዎች አሉ። ከአከራይ ተከራይ ጋር ተያይዞ ማህበረሰቡ ሊያግዘን የሚገባቸው ነገሮች አንዱ ከአከራይ ተከራይ ጋር ተያይዞ ጅምር ፎቆች አሉ። ማስፋፊያ አካባቢ ነው። በእነዚህ ውስጥ ተደብቆ የጸረ ሰላማዊ ፍላጎቱን እንዳያሳካ ማህበረሰቡ ከፖሊስ ጎን ሆኖ እያንዳንዱ ብሎክ ላይ የሚኖር ሰው ማንነቱን ለፖሊስ የማሳወቅና የማስመዝገብ ስራው መስራት አለበት ነው። ነዋሪዎቹ አካባቢያቸውን የጸጥታ ሁኔታ በሚጠብቁበት ወቅት ከዚህ በፊት ሲፈጸሙ የነበሩ ወንጀሎችን በመከላከል በኩል ተጨባጭ ለውጥ ማምጣት እንደቻሉ ይናገራሉ። እነዚህ አካባቢዎች ላይ በተገቢው ቁጥጥር ያደርጋል ፖሊስ። በዛ ሰዓት እነዚህ ቅኝ ፓትሮል የሚባሉ አካሎች በትብብር ነው ከፖሊስ ጋር ሆነው ፍተሻም ሲያስፈልግ ፍተሻ ያደርጋሉ፣ አሰሳም ሲያስፈልግ አሰሳ ያደርጋሉ። አካባቢያቸው መጠበቅ ብቻ ሳይሆን በራሳቸው ውስጥ በእነሱ ውስጥ እንግዲህ ከዚህ በፊት ወንጀል ሊፈጽሙ የነበሩ ስራ የሌላቸውና አሁን ገንዘብ ሲያጡ ወደ ወንጀል የሚገቡ ለወንጀል የሚገፋፉ አንዳንድ እጾችን የሚጠቀሙ ወጣቶችን መረጃ በመስጠት አሳልፎ የመስጠት ሁኔታዎችም ጭምር ያሉ መሆናቸውን የሚያሳይ ነው። የጸጥታው ስራ የሁሉም ኃላፊነት በመሆኑ ዘላቂ መፍትሄ ለማምጣት በተለይ በጋራ መኖሪያ ቤቶች አካባቢ ልዩ ትኩረት በመስጠት በቂ የቅጥር ጥበቃ እንዲቀጠር ከማድረግ ጀምሮ መሰረተ ልማቶችን በማሟላት በኩል ተገቢውን ስራ መስራትን ይጠይቃል። በጸጥታው ስራ ላይ በቀንም ሆነ በምሽት ጠንክሮ መስራት ከተቻለ ከወንጀል የጸዳች አካባቢን መፍጠር ይቻላል። ለአካባቢያችን ሰላም ዘብ በመቆም የከተማችን ደህንነት ማረጋገጥ የሁላችንም የጋራ ኃላፊነት ነው ሲሉ ያነጋገርናቸው አካላት በመልእክታቸው ይገልጻሉ። ማንም ሰው መጀመሪያ ሰላም የሚፈልግ ከሆነ ለሰላም ፊት ለፊት መውጣት አለበት። ይህንን ማድረግ ያለበት ደግሞ ሁሉም ህብረተሰብ ነው። ለፖሊስ ብቻ የሚተው ነገር አይደለም። የፖሊስና የህብረተሰብ ቅንጅት ነው ሰላም የሚያመጣው። ፖሊስ ብቻውን ምንም ነገር አያደርግም። ሰው የሚደርስበትን አካባቢ ያየውን ነገር ለፖሊስ ሪፖርት አድርጎ አካባቢውን ማጽዳት መቻል አለበት። በየብሎኩ ላይ አዲስ እንደመሰራቱ እየተሰራ እንዳለ ፕሮጀክቱ ኬብል የመቆራረጥ ኬብል አለ። ከተማችን በማደግ ላይ ያለ ነውና፣ በጸጥታውም ደግሞ በፍጥነት ምንም አይነት ችግር እንዳይፈጠር፣ በነዋሪዎቻችን ያለምንም ስጋት የዕለት ተዕለት ኑሯቸውን እንዲመሩ በዚሁ እንቀጥላለን ብዬ መልእክት ለማስተላለፍ እፈልጋለሁ። ሁላችንም ለሀገራችን እንስራ። ምንም በጥቅም ጥቅም ፍለጋ ብቻ አይደለም እኛ ለጥቅም አይደለም የሚሰራው ሀገራችን ሰላም እንዲሆን እንፈልጋለን እና አገሬ ሰላም ትሁን፣ ሁላችንም ተባብረን እጅና ጓንት ሆነን እንስራ ነው የምለው። አመሰግናለሁ። በእያንዳንዱ ቀጠና ላይ ማህበረሰቡ ከሰላም ሰራዊት ጎን ከፓትሮል ቅኝት፣ ከቅጥብ ጥበቃም እንዲሁም ካሉ አደረጃጀቶች ጎን በመቆም አካባቢያቸውን መጠበቅ፣ ጸጉር ለውጦቹን መጠቆም፣ እኒህ ህገወጥ ጦር መሳሪያውን በእያንዳንዱ ብሎኮች ውስጥም ጭምር እንዳይገባ ያንን በጸጥታ መዋቅር መረጃ በመስጠት ከምንጩ የማድረግ ስራው መሰራት አለበት። አብዛኛው የህብረተሰብ ክፍል ሰላም ፈላጊ ነው። ፖሊሱ ወደዚህ የህብረተሰብ ክፍል ቀርቦ ሰላሙን ከፖሊስ ጋር በመሆን እንዲጠብቅ ማድረግ ይጠበቅበታል። እሱ ብቻ አይደለም በሚፈለጉ እገዛዎች ማዕከላት ግንባታ ሊሆን ይችላል፣ ለማዕከላት የሚያስፈልጉ ቁሳቁስ ሊሆን ይችላል። ሌሎችም እገዛዎችን በሚጠየቅበት ጊዜ ህብረተሰቡ በቅንነት ነው ፖሊስን እያገዛ ያለው እና ይሄ ነገር አሁንም ተበረርታቶ መቀጠል መቻል አለበት። በየአካባቢው ጨለማ የሆኑ ቦታዎች ላይ መብራት የማስበራ ስራ ከፖሊሱ የሚጠበቅ ነው። ህብረተሰቡ በዚህ ድጋፍ ማድረግ መቻል አለበት።